ሰላም ጤና ይስጥልኝ የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች፣ የሰዓቱን ዜና አሁን ጀምርም። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጂኔን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ላይ አድማጭ ተከታታዮች ይደርሳሉ። እሱም በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬ ዜናዎች እናልፋለን፣ አብራችሁን ሁኑ። ቀዳሚውን በወልቂጤ ከተማ ህገ ወጥ ግንባታዎች እንዲባባሱ ድጋፍ በሚያደርጉ አካላት ላይ እርምጃ እንዲወሰድ ተጠየቀ በጉራጌዞን ወልቂጤ ከተማ ያለ ከተማው ፍቃድ የሚደረጉ ህገ ወጥ ግንባታዎች ለማስቆም በሚደረጉ ጥረቶች ውስጥ የክልሉ አድማ ብትናና የከተማው ኮማንድ ፖስት አደናቃፊ የሆኑ ነው ተብሏል በከተማ ክልል ውስጥ የሚደረጉ ማናቸውም ግንባታዎች የመቆጣጠር ፍቃድ የመስጠትና ህገ ወጥ ግንባታዎች የማስቆም ኃላፊነት ያለው የከተማው መስተዳድር መሆኑ ይታወቃል። ነገር ግን ያለ ከተማው መዘጋጃ ቤት ፍቃድ ህገወጥ ግንባታዎች ይሰራሉ፣ መሬት ይሸጣል፣ ንግድ ቤቶች ተብለው እውቅና የሌላቸው ቤቶች ይሰራሉ ተብሏል። የዞኑ ብሎም የከተማው የጸጥታ ኃላፊዎች እነዚህ ህገወጥ ግንባታዎች ለማስቆም ጥረት በሚያደርጉበት ጊዜ ተደጋጋሚ ፈተናዎች እየገጠማቸው መሆኑም ምንጮች ይገልጻሉ። በተደጋጋሚ ጊዜ የልዩ ወረዳው አስተዳደር ያለ ከተማው ፍቃድ የጀመራቸው ህገወጥ ግንባታዎች ለከተማ ኮማንድ ፖስት እንዲያስቆምና ወንጀለኞች ለህግ እንዲያቀርብ ቅሬታ ቢቀርብለትም ውጤታማ ስራ መሰራት አልቻለም ተብሏል። የልዩ ወረዳው አመራሮች ሊሊትን ተገና አድርገው ህገወጥ ግንባታዎች በመስራት ላይ ይገኛሉ። በከተማዋ አበር ውስጥ ትምህርት ቤት ጀርባ የወረዳው አስተዳደር ቢሮዎች በሚል ህገወጥ ግንባታ ለመስራት ቁርቁሩ በማጠር የመሰረተ ቁፋሮ ቆፍረው ማጠናቀቃቸው የጉራጌ ዞንና የወልቂጤ ከተማ አስተዳደር ለኮማንድ ፖስቱ ማስታወቁንም ተነግሯል። በዚህም ከኮማንድ ፖስቱ ፈጣን እርምጃ ሳይወሰድ ሲቀርና ህገወጥ ግንባታው መገንባት ሲቀጥል የጉራጌዞንና ዞን የወልቂጤ ከተማ አስተዳደር ጸጥታ አካል ህገወጥ ግንባታ ለማስቆም በሚንቀሳቀሱበት ወቅት የጉራጌ ዞን ጸጥታና ደህንነት መምሪያ ኃላፊዎችና የወልቂጤ የከተማ አስተዳደር የጸጥታና ደህንነት ጽህፈት ቤት ኃላፊ ጨምሮ የክልሉ አድማ ብትና በቁጥር ስራ ውሎ ወደ ሆሳና ወስዷቸዋል ብለዋል ምንጮች። ከዚህ በተጨማሪም በከተማ ውስጥ በተለያየ ጊዜ ዘረፋ በሚፈጽሙ የልዩ ወረዳው የጸጥታ አመራሮች ያሉበት ወንጀል የሚፈጽሙ ግለሰቦች እንዲያዙ መረጃ ቢሰጥም ከአንዳንዶቹ ውጭ ዋነኛ ወንጀለኞች አልተያዙም። በዚህም ወንጀል ውስጥ ከውጤታማ ስራ ይልቅ ህገ ወጥ መሳሪያ በመሸጥ ስሙ የሚነሳው የክልሉ አድማ ብተና ኃይል ፈተና መሆኑና ከወንጀለኞች ጋር ትብብር እያደረገ መሆኑ ምንጮች ገልጸዋል። በከተማው የጸጥታ ጉዳይ ፈተና ላይ የሚገኘው ኮማንድ ፖስቱ ከማገዝ ይልቅ ተጓዳኝ ወንጀሎችን እንዲባባሱ እያደረገ የሚገኘው የክልሉ አድማ ብተና ላይ ምርመራ እንዲደረግም ተጠይቋል። የጉራጌ ዞን ብሎም የከተማዋ አስተዳደር በመዲናዋ የሚፈጸሙ ወንጀሎችና ህገወጥ ግንባታዎች ለማስቆም የጀመረውን ጥረት አጠናክሮ እንዲቀጥልም ተጠይቋል። የህብረተሰቡን ጤና ለመታደግ ፖሊስ በሚሰራው ስራ ህብረተሰቡን እንዲተባበር ተጠየቅም። በጉራጌ ዞን የህብረተሰቡን ጤና ጠንቅ የሆነው ስሪቱ በግልጽ ከምን እንደሆነ የማይታወቀው አረቄ ለማስወገድ ፖሊስ በሚወስደው እርምጃ ህብረተሰቡን ትብብር እንዲያደርግ ተጠይቋል። ብዙዎች በተኙበት እንዲያሸልቡ ያደረገ ህመማቸውን ሳይሰማ ሞታቸውን ያረዳ ግዳይ አረቄ በዞኑ እንዲቆም ተወስኖ የነበረ ቢሆንም አሁንም ጥቅም ላይ ይገኛል ተብሏል። ብዙኑ አንዳንድ ወረዳዎች ማለትም ቸሃ ወረዳና አገና ወረዳ ለጤና ጠንቅ ነው የተባለውን ህገወጥ አረቄ ከነጋዴዎችና አዘዋዋሪዎች እጅ በመያዝ ማስወገዳቸውንም ተገልጿል። እናቶች በባህላዊ መንገድ የሚሰሩት አረቄ ባድ ነገር የማይቀላቀልበትና እንደ ገብስ ያሉ ተፈጥሯዊ የግብርና ምርቶች ብቻ በመጠቀም የሚሰራ በመሆኑ ጥንካሬውና የጎንዮሽ ጉዳቱ ከዚህኛው አረቄ ጋር የሚስተካከል አይደለም። ምንም እንኳ በደንብ መረጋገጥ ቢኖርበትም ሳምናና ሌሎች ባድ የሆኑ ጎጂ ነገሮች እንደሚጨመርበትና ከፍተኛ የጤና ጉዳት እንዳለውም ተነግሯል። የጠጡትን ሲገድልና ታማሚ ሲያደርግ ማየት የተለመደ ነው። ከወረዳዎች ባለፈ በዞኑ ከተሞች በቡታጅራና ወልቂጤ ከተማም ይህ የጤና ጠንቅ ነው የተባለውን አረቄ በተለያየ ንግድ ቤቶች በግልጽ እየተሸጠ ይገኛል ብለዋል የጄዴን ምንጮች። በመሆኑም ብዙዎች ለሞትና ለጤና እክል እየዳረገና አሁንም በህገ ወጥ መንገድ እየተሸጠ የሚገኘው አረቄ ከፖሊስ ጋር በመተባበር ህብረተሰቡ ሊያስወግደው ይገባልም ተብሏል። በወረዳው የመንገድ ግንባታ ስራ ላይ የባለ ሀብቶች ተሳትፎ አበረታችና የሚደነቅ መሆኑ ተገለጸ። በጉራጌ ዞን የገደባ ነው ቁታዘር ወለኔ ወረዳ የህዝቡ የመንገድ ችግር ለማቃለል በሚደረገው ጥረት የባለሀብቶች ሀብቶች ተሳትፎ አበረታችና የሚደነቅ መሆኑ ተገልጿል። በዚህም በወረዳ ደረጃ አንድ ባለ ሀብት 7.5 ሚሊዮን ብር ወጪ በማድረግ 6 ኪሎ ሜትር የጠጠር መንገድ ሰርቶ ማስረከቡን ተነግሯል። በዘንድሮ በጀት ዓመት ደግሞ 10 ኪሎ ሜትር፣ እንዲሁም 8 ኪሎ ሜትር ደረጃውን የጠበቀ የጠጠር መንገድ በባለ ሀብት ደረጃ በተለያዩ ቀበሌዎች እየተከናወነ ይገኛል ተብሏል። ፈታኝ የሆነ የመሬት አቀማመጥ ያለበት ወረዳው መንግስት ባለሀብቱንና ማህበረሰቡን በማስተባበር በተለያዩ ቀበሌዎች ከ90 ሚሊዮን ብር በላይ ወጪ የሚደረግባቸው የጠጠር መንገድ ለመገንባት ግብ ተጥሎ እየተሰራ መሆኑም አስታውቋል። 57 ኪሎ ሜትር የጠጠር መንገዶች፣ ትልልቅ ድልድዮች፣ የቱቦ ስራዎች ለመስራት ግብ ተይዞ እንደሆነና ለዚህ መንግስት 49 ሚሊዮን ብር በመመደብና ከማህበረሰቡ 45 ሚሊዮን ብር በማሰባሰብ የተለያዩ ቀበሌዎችን መንገድ እንደሚሰሩም ተገልጿል። በወረዳው ባለፉት ጥቂት ወራት 69 ኪሎ ሜትር ጥጥር የማንጠፍ ስራ፣ ሁለት ድልድዮች ኮንክሪት የመሙራትና ሌሎችም ተግባራት በመከናወኑ ወላድ እናቶችን ወደ ጤና ተቋም እንዲሄዱና የግብርና ስራዎችን ለመስራት እያገዘ መሆኑም ተብራርቷል። ክብር ዶክትሬት የተሰጣቸው ግለሰቦች በመጠሪያነት መጠቀም እንደማይቻል ተገለጸ። የክብር ዶክትሬት የተሰጣቸውን ግለሰቦች በመጠሪያነት መጠቀም የማይቻል መሆኑን የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ አስታውቋል። ሚኒስቴሩ ይህን የገለጹት የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የትምህርት ዘርፉን የአንደኛው ሩብ ዓመት ስራ በገመገምበት ወቅት ነው። በዚህ ወቅት በከፍተኛ ትምህርት ተቋማት የክብር ዶክትሬት አሰጣጠን በተመለከተ ችግር የነበረበት መሆኑን ያስታወሱት ሚኒስቴሩ ወጣ አሰራር መከተል በማስፈለጉ የክብር ዶክትሬት አሰጣጥን ሀገራዊ መመሪያ ተዘጋጅቶ ለትግበራ ዝግጁ መደረጉን ገልጿል። ሁሉም የከፍተኛ ትምህርት ተቋማት በመመሪያው መሰረት ተፈጻሚ ማድረግ ያለበት መሆኑን ጠቅሶ የክብር ዶክትሬት ማድረግ የሚያገኙ ሰዎች ዶክተር ወይንም የክብር ዶክተር በሚል መጠሪያነት መጠቀም እንደማይቻል አሳስቧል። ሚኒስቴሩ በሙያው የተለየ ስራ ያበረከተ ኢትዮጵያዊም ሆነ ሌላ ዜጋ በመመሪያው የተዘረዘረውን መስፈርት የሚያሟላ ከሆነ የክብር ዶክትሬት ማድረግ ማግኘት እንደሚችል ገልጸው ሆኖም ግን የተሰጠውን የክብር ዶክትሬት ለመጠሪያነት መጠቀም እንደማይቻል አመላክቷል። በተጨማሪም የከፍተኛ ትምህርት ተቋማት የክብር ዶክትሬት ማድረግ ለመስጠት ሀገራዊና ዓለም አቀፋዊ መስፈርቶችን ማሟላት እንዳለባቸው መግለጻቸውን ከሚኒስቴሩ የተገኘው መረጃ ያመላክታል። ዝቅተኛ የደሞዝ ወለል መወሰን የሚያስችል ቦርድ መቋቋሙን ተገለጸ። ዝቅተኛ የሰራተኞች ደሞዝ ወለል እንዲወሰን የሚያስችል ቦርድ መቋቋሙን የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን አስታውቋል። በተያዘው በጀት ዓመት ቦርዱ በሚያቀርበው ጥናት መሰረት የሰራተኞች ዝቅተኛ የደሞዝ ወለል ይወሰናል ተብሎ እንደሚጠበቅ የኮንፌዴሬሽኑ የውጭና የህዝብ ግንኙነት መምሪያ ኃላፊ አቶ አያሌው አህመድ ተናግሯል። ቦርዱ ከሌሎች ሀገራት ተሞክሮን በመውሰድ የሀገሪቱን ኢኮኖሚ ሁኔታ የሰራተኞችን የገቢና ሌሎች መሰረታዊ ጉዳዮች ማጥናት ዝቅተኛ የደሞዝ ውለልን የሚያጠና እንደሆነ የተናገሩት ኃላፊው ከመንግስት ካሰሪዎችና ከፌዴሬሽኑ የተውጣጡ አባላት እንደሆኑም ገልጿል። ለመንግስት ሰራተኞች የደሞዝ ማሻሻያ መደረጉን በማስታወስ ደሞዝ ያልተጨመርላቸውና የዝቅተኛ ተከፋይ የሆኑት በአንድ ገበያ እኩል ሊገበያዩ የማይችሉ በመሆኑም ዝቅተኛ የደሞዝ ውለል በተያዘው በጀት ዓመት ሊወሰን ይገባል ብለዋል። በኢንዱስትሪዎችና በግል የልማት ተቋማት ላይ የሚሰሩ ሰራተኞች አነስተኛ ደመወዝ የሚያገኙ በመሆኑ መንግስት ዝቅተኛ የደመወዝ ወለል እንዲወሰን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ተደጋጋሚ ጥሪ ሲያቀር መቆየቱን የሚታወስ ነው። በዚህም የተቋቋመ ቦርድ በሚያሳየው የጥናት ውጤት በበጀት ዓመቱ ዝቅተኛ የደመወዝ ወለል ይወሰናል ተብሎ እንደሚጠበቅም ኃላፊው አመላክተዋል። ሰሞኑን ጂንካ ላይ የታየው ወረርሽኝ የኢቦላ ዝርያ ግን ከኢቦላ የተለየ መሆኑ ተረጋገጠ። ወረርሽኙ ማበርገግ የተሰኘው ቫይረስ የሚያስከትለው በሽታ መሆኑን የኢትዮጵያ ጤና ሚኒስቴር አረጋግጧል። የአሜሪካው የበሽታ መቆጣጠርና መከላከል ማዕከል ሲዲሲ ቫይረሱን እምብዛም የማይከሰት ግን በጣም የከፋ በማለት ገልጾት ገዳይ ሊሆን ይችላል ብሏል። በሽታው ከግብፅ የፍራፍሬ ሌሊት ወፍ የሚመጣ ሲሆን በህመሙ ከሚያዙ ሰዎች ግማሽ ያህሉ ህይወታቸውን እንደሚያልፍም ጥናቶች ያሳያሉ። በሽታው ከተከሰተ በኋላ ህብረተሰቡን የቫይረሱን መተላለፊያ መንገድ በመረዳት አስፈላጊውን ጥንቃቄ ማድረግ ይኖርበታል። የበሽታው ምልክት የሆኑትን በአፋፍንጫና ሌሎች የሰውነት ክፍሎች የመድማት ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወደ ህክምና ተቋማት መሄድና በወቅቱ የላቦራቶሪ ምርመራ ማድረግ ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከል ዘዴዎችን መጠቀም እንደሚገባም ሚኒስቴሩ አሳስቧል። ኢትዮጵያ ኤርትራን በድንበር ጥሰትና የታጠቁ ቡድኖችን በመደገፍ ከሰሰች። የአሰብ ጉዳይ ቅድሚያ የምሰጠው ስትራቴጂካዊ ጉዳይ ነው ማለት ተሰምቷል። ኢትዮጵያ ኤርትራን ታጣቂ ቡድኖችን ትደግፋለች፣ ሉዓላዊነትንም እየጠሰች ነው ስትል ከሰሰች። የአሰብ ወደብንም ተጠቃሚነት ማረጋገጥ ቅድሚያ የምትሰጠው ብሔራዊ ጉዳይ መሆኑን ማስታውቃለች። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ኢትዮጵያ የኤርትራ መንግስት በሉዓላዊነቷና የግዛት አንድነቷ ላይ በሚፈጽማቸው ጥሰቶች ላይ ሲከተል የቆየው እርምጃ ከመውሰድ የመታቀብ አካሄድ ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ የለበትም በማለት ሆርን ሪቪውና አዲስ አበባ ዩኒቨርሲቲ በጋራ ባዘጋጁትና ህዳር 4 ቀን 2018 ዓ.ም በተካሄደው የውጭ ጉዳይ ፖሊሲ ሪፎርም ላይ አስታውቋል። መንግስት ለአሰብ ዋነኝነት ቅድሚያ እንደሚሰጥ የኤርትራ መንግስት በኢትዮጵያ ላይ ጥበኛ አካሄድ ለሚከተሉ ኃይሎች ራሱን መጠቀሚያ አድርጎ የማዕቀብ ዝንባል ያለው በማለትም ከሷል። የኤርትራ ወታደሮች በአሁኑ ወቅት በሰሜን ኢትዮጵያ በርካታ አካባቢዎችን ተቆጣጥረው እንደሚገኙ የአብራሮች ሚኒስቴሩ። የባህር በርን በተመለከተም ከአስገዳጅ ኢኮኖሚያዊ ሁኔታዎች ከዲሞግራፊያዊ እውነታዎችና ታሪካዊ ሁኔታዎችን በመነሳት ኢትዮጵያ የምታነሳው የባህር በር ፍላጎት ፍትሐዊ፣ ምክንያታዊ እና ቅቡልነት ያለው ነው ብሏል። በሁለቱ ሀገራት መካከል ውጥረቱ ሊፈታ የሚችለው በቀጠናዊ የኢኮኖሚ ውህደት መሆኑንም በመጠቆም ኢትዮጵያ ዘላቂና ደህንነቱ የተረጋገጠ የባህር በር ለማግኘት ያላት ፍላጎት በዚህ አግባብ መፍትሄ ሊያገኝ እንደሚችልም ገልጿል። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኒን ጋር ስለሆነ እናመሰግናለን። ጊዜ